ሰላም ጤና ይስጥልኝ፣ ውድ ቤተሰቦቻችን፣ ወደ ዕለቱ አርዕስተ ዜናዎች እናልፋለን። ግብፅ የውሃ ደህንነትን ለማስጠበቅ አስፈላጊ እርምጃዎችን ትወስዳለች ሲሉ ፕሬዚዳንት አልሲሲ ተናገሩ። ኢትዮጵያ በአባይ ወንዝ ላይ ገንብታ ካስመረቀችው የህዳሴ ግድብ አንጻር ግብጽ ብሔራዊ ጥቅሟን እና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑትን ሁሉንም እርምጃዎች እንደምትወስድ ፕሬዚዳንት አብዱል ፋታህ አልሲሲ ተናግረዋል። ፕሬዚዳንቱ ኢትዮጵያ ታላቁ የህዳሴ ግድብን በማስተዳደር ላይ የተከተለችው ባለው ኃላፊነት የጎደለው አካሄድ ላይ አገራቸው እጇን አጣጥፋ አትመለከትም ብለዋል። አልሲሲ በዋና ከተማቸው ካይሮ ለተካሄደው ስምንተኛው የውሃ ሳምንት ተሰብሳቢዎች በቪዲ ሬዲዮ ባስተላለፉት መልእክት ግብጽ በዲፕሎማሲና ዓለም አቀፍ ተቋማት በይበልጥ በተባበሩት መንግስታት ድርጅት ላይ መተማመኗ እንደ ድክመት መቆጠር የለበትም ብለዋል። ግብፅ ታላቁ የህዳሴ ግድብ በአባይ ወንዝ የምታገኘውን የውሃ መጠን ይቀንስብኛል ስትል አጥብቃ ስትቃወም የነበረ ቢሆንም ፕሬዚዳንቱ እሁድ ዕለት ባደረጉት ንግግር ላይ ፕሬዚዳንቱ ሁለት ባደረጉት ንግግር ላይ ግን ባለፉት ሳምንታት በሱዳን ውስጥ ለተከሰተው የጎርፍ መጥለቅለቅ የኢትዮጵያ ግድብ ተጠያቂ አድርገዋል። ኢትዮጵያ ግድቡ ተገቢ ባልሆነ ሁኔታ እያስተዳደረችው በመሆኑ ባልተመጣጠነ የውሃ ፍሰት ምክንያት ባለፉት ቀናት በሁለት የታችኛው ተፋሰስ ሀገራት ውስጥ ጉዳት ደርሷል ብለዋል። ፕሬዚዳንቱ በንግግራቸው ላይ ከግድቡ ምርቃት ከጥቂት ቀናት በኋላ የተከሰተው ነገር በግድቡ የስራ ሂደት ላይ ህጋዊ አሰሪ አሳሪ ስምምነት እንዲደረስ ያቀረብ ነው ጥያቄ ትክክለኛ መሆኑን የሚያሳይ ማስረጃ ነው ብለዋል። አልሲሲ ኢትዮጵያ የታችኛውን ተፋሰስ ሀገራትን አስቀድማ ሳታሳውቅ ወይም ሳትተባበር ወጥነት የሌለ ውሃ ትለቃለች ሲሉም ወንጅለዋል። ኢትዮጵያ በምላሿ በውሃና ኢነርጂ ሚኒስቴር በኩል ባወጣቸው መግለጫ ግብጽ በጎርፍ ከመጥለቅለቅ እስከ ረሃብ ድረስ ጽንስ ለጽንፍ ያሉ ሀሳቦችን፣ ክሶችን ማቅረቧን በመጥቀስ ይህም በጋራ ፍላጎት ላይ የተመሰረተ መፍትሄ ለማበጀት ፍላጎት እንደሌላት ያሳያል ብለዋል። ሱዳንንም ወደዚህ ሐሰተኛ ክስ ጎትታ አስገብታለች ያሉት የውሃና ኤነርጂ ሚኒስተሩ፣ ሆኖም ግን ኢትዮጵያና ሱዳን በህዳሴ ግድቡ ላይ ለህዝቦቻቸው እድገት በስኬታማ መንገድ ተባብረው እየሰሩ ነው ሲሉም አክለዋል። የግብፅ አመራሮች ከፀሐይ የሚመነጨ ኃይልን በመጠቀም የከርሰ ምድርን ውሃ በማቆር እንዲሁም የዝናብ ውሃን ለእርሻ በመዋል ረገድ በተለይም በአባይ ተፋሰስ ሀገራት ያሉ ወንድሞቻቸውን እንደሚደግፉ ጠቁመዋል። የውሃና ኤነርጂ ሚኒስተር ይህን ንግግር በማጣቀስ የግብፅ የተንሸዋረረ አፍሪካዊ ትብብር ማሳያ ነው ሲሉም ተችተዋል። የአባይ ተፋሰስ ሀገራት የግብፅ እርዳታ ተቀባይ አድርጎ የሳለ ንግግር ነው በማለትም አጣጥለዋል። ይህ ያረጀ ያፈጀ የትብብር ትርክት ነባራዊ እውነታውን እንዲሁም የአፍሪካን ፍላጎት አያንጸባርቅም ሲሉ አክለዋል። ትግራይ ክልል መቀሌ ከተማ ፀጥታ ኃይሎች ተቃውሟቸውን ሲያሰሙ ውለዋል። ሰላምን እንሻለን የኛን ጥያቄ መመለስ የማይችል አመራል የሌላውን ህዝብ ጥያቄ ሊመልስ አይችልም በሚል መሪ ቃል በመቀሌ በተለያዩ ሰላማዊ ሰልፍ ሲካሄዱ ለዋል። የትግራይ ኃይል አባላት ዛሬ ሰኞ ጥቅምት 3 2018 ዓ.ም ተምረት ከጠዋቱ ሁለት ሰዓት ተኩል ጀምረው የመብት ጥያቄ አንስተው በከተማ ዋና ዋና መንገዶች በሰላማዊ ሰልፍ አካሂደዋል። ሰልፈኞቹ ቁጣን ባዘለ ድምፅ የደሞዝና ጥቅማ ጥቅም ጥያቄዎች ይመለሱ፣ የሰራዊት ጥያቄና የማይመለስ አመራር የሌለው ህዝብ ጥያቄ መመለስ አይችልም፣ የሰራዊት ድምጽ ይሰማ፣ ሰላምን እንሻለን፣ ክብር ለሰራዊትና ለተሰው ቤተሰቦች አባላት የሚሉና ሌሎች መፈክሮችም አሰምተዋል ለሰላማዊ ሰልፈኞቹ መፈክራቸውን እያሰሙ ወደ ትግራይ ጊዜያዊ አስተዳደር የፕሬዝዳንት ጽሕፈት ቤት ቢያመሩም ፕሬዝዳንቱም ማግኘት አልቻሉም። ጥያቄያቸውን ሰምቶ መልስ የሚሰጥ ኃላፊ በማጣታቸው የተቆጡት ሰልፈኞቹ ከቀኑ 7 ሰዓት እስከ 11 ሰዓት ከመቀሌ ወደ አሉላ አባ ነጋ አውሮፕላን ማረፊያ የሚወስደውን ዋና የመኪና መንገድም በድንጋይና በአካል ዘግተው ውለዋል።